ብስሚላ ልሐምዱላ ሰላቱ ሰላሙ ላ ነብይና አላአ አስቢ ወመንዋላ ፈሰላሙላ አይኩም ራመቱ ላ በረካቱ ሙስሊማት እንዲሁም ይህን ክብር የምትከታተሉ ክርስቲያን ታዳሚዎች ሁላችንም ሰላም ብያለው። እንሻላ ዛሬ ባላ ፈቃድ ኢየሱስ የባህሪ ልጅ አይደለም በሚል አርዕስትና ያለ ማለት ነው። በቅድሚያ የባሕርይ ልጅ ማለት ምን ማለት ነው ሲባል ኢየሱስ ከእግዚአብሔር አካል ወይም ማንነት አካልን ወስዶ ከባህሪው ማለትም ከምንነቱ ደግሞ ምንነት ወስዶ አብን መስሎና አህሎ መገኘት ወይም መወለድ የባሕርይ ልጅ ይባላል። አብን አህሎ፣ አብን መስሎ አካል ዘእምአካል፣ ባሕርይ ዘእምባሕርይ ብለው የሚሉት ማለት ነው። ከአካሉ አካልን ወስዶ ከባሕርይው ባሕርይው ወስዶ፣ ወይም በ325 የኒቅያ ጉባኤ ያደረገው ከአምላክ የተገኘ አምላክ በሚል የተባለው ነገር አምላክ አምላክን አስገኘ የሚለው ትምህርት ምን ይባላል? የባሕርይ ልጅ ይባላል ማለት ነው። ኢየሱስ የባሕርይ ልጅ አይደለም ስንል እንደዛ ነው ራሱ ማለት ነው። አላህ አንድ ነው ብለን ነው እኛ ሙስሊሞች ምናምን ነው። በአንድነቱ ላይ ሁለትነት ሦስትነት ስለሌለበት አይከፋፈልም። እሱ መገኘት መገኛኘት የሚባል ነገር የለውም ብለን ነው ምናምን ነው። ስለዚህ ከዚህ አንጻር ይሄ የባሕርይ ልጅ የሚባለው ነገር ሐሳቡ ይሄ ነው ራሱ ማለት ነው እና እዚህ ድረስ ከተግባባን ምንድን ነው? ባይብል ላይ በባይብል ፈጣሪ አባት የተባለበትና ፍጡራን ደግሞ ልጅ የተባሉበት ስነ ዜባዊ አገላለጽ ነው ብለን ነው የምናምነው፣ አናሎጂካል ኤክስፕሬሽን ነው እንጂ ስነ ኑባራዊ አገላለጽ ኦንቶሎጂካል ኤክስፕሬሽን አይደለም ብለን ነው የምናየው ማለት ነው። እና ይሄን ይመስላል። አይ ቲንክ ይሄ ከተረዳን ወደ እንትን እንገባለን ማለት ነው። ልጅ ሲባል ምን ማለት ነው? ከምን አንጻር ነው ልጅ የተባለው የሚለውን ነገር አብዛኛውን ክርስቲያኖች የሚጠቅሷቸው ጥቅሶችን ኢንሻአላህ እንመለከታለን ማለት ነው። እስኪ ከመዝሙረ ዳዊትን ጀምር። መዝሙሩ ዳዊት ምዕራፍ 110 ቁጥር 3 ላይ ግዕዙ ወለድኩ እምከርስ እምቅድመ ኮከበ ጽባ ይላል አማርኛው ከአጥቢያ ኮኮብ አስቀድሞ ከወድ ወለድኩ ይለዋል እንግሊዝኛው ከማዕፀን ነው የሚለው ዘወብ ነው የሚለው ግዕዙ ደግሞ ከርስ ነው የሚለው ስለዚህ እዚህ ጋር ወለድኩ እምከርስ እምቅድመ ኮከበ ጽባ የሚለው እምከርስ እምቅድመ ኮከበ ጽባ ማለት ከአጥቢያ ኮኮብ አስቀድሞ ከማዕፀን ወለድኩ ይላል ስለዚህ ከአጥቢያ ኮኮብ አስቀድሞ ማለት ያው አለም ሳይፈጠር ዘመን ሳይቆጠር የሚለው ነገር ያስል ማለት ነው። ከማን የወለደው? ከከርስ ነው ወይም ደግሞ ከወዱ ወይም ከማዕፀን ነው የወለደው ብሎ የሚያስቀምጠው ምንድነው? ሊቁ ቅዱስ ያሬድ በዚቁ ላይ ምናለ አለ፣ ዘንበለ የተፈጠር ሰማይ ወምድር ወዘንበለ ይሳረር ምድረገነት ሀለወት ስባት ቅድስት ወቡሩክት ይእቲ ማርያም ይላል። የተመሰገነች የተቀደሰች እና የተባረከች እርሷ ማርያም ሰማይና ምድር ሳይፈጠር፣ የገነት ምድር ሳይመሰረት ነበረች አለ። በምን ደረጃ ነበረች? በእቅድ ደረጃ ነበረች። በዓላማ ደረጃ ነበረች። ራሱ ኖርማሊ ማለት ነው። መጽሐፈ ሰዓታትም ገጽ 83 ላይ ምቅድመ ሰማይ ወምድር አለወትኪ ፀሐይ ወወር ይቀድሙ መላእክት ሰማይ ይታኩ ይላል። አኗኗሪ ሰማይና ምድር ከመፈጠራቸው በፊት ነው፣ ፀሐይና ጨረቃ አስቀደሙ አልቀደሙሽም፣ የሰማይ መላእክትም ያገለግሉሽ ነበራል። ስለዚህ ማርያም በቃል በቃል በህልውና ደረጃ አልነበረችም። ይህን ከተረዳ ምንድን ነው ከአጥቢያ ኮከብ አስቀድሞ ከወድ ወለድኩ ወይም ከማርያም ማሕፀን ወለድኩ ሲለው በኋላ ላይ ለሚፈጠረው ነገር ነው የሚያመለክተው እንጂ ዓለም ሳይፈጠር ዘመን ሳይቆጥር በፊት ማርያም ሳትኖር ከማርያም ማሕፀን ሊወሉ አይችልም። ራሱ ኖርማሊ ማለት ነው። በሐሳብ ደረጃ በልብ ደረጃ ታስቦና ታቅዶ በዘላለም ውስጥ ታቅዶ እንደነበረ ነው የሚያሳየው። ምክንያቱም ሆድ የሚለው የማርያምን ማሕፀን ስለሆነ መዝሙረ ዳዊት ምዕራፍ 22 ቁጥር 9 ላይ አንተ ግን ከወድ አውጥተኛልና አለ ያው በድር ትንቢት ስለ ኢየሱስ ነው የሚናገረው። ቁጥር 10 ላይ ከእናቴ ሆድ ጀምረ አንተ አምላኬ ነህ። አያችሁት? አንተ ከሆድ አውጥተኛልናል። ከሆድ ማውጣቱ ምን አለው? ምን አለው? ከአጥቢያ ኮኮብ አስቀድሞ ከሆድ ወለድኸዋል። ከማን ሆድ? ከእናቴ ሆድ ጀምረ አንተ አምላኬ ነና ይላል። ገላትያ ምዕራፍ አራት ቁጥር አራት ላይ የዘመኑ ፍጻሜው በደረሰ ጊዜ እግዚአብሔር ከሴት የተወለደውን ልጁን ላከ። ስለዚህ ከሴት ነው ራሱ ከአጥቢያ ኮከብ አስቀድሞ የማርያም ማዕፀን ቃል በቃል እንዳልነበረ ሁሉ ኢየሱስም ቃል በቃል ከአጥቢያ ኮከብ አስቀድሞ አልተወለደም። ስለዚህ ዘላለማዊ ውልደት የሚለው የክርስትና አስተምሮት እንደዚህ ድባቅ ይገባል ማለት ነው። ማርያም ፍጡር ስለሆነች ከእርሷ የተፈጠረውም ሰው ፍጡር ነው። መለኮት ስለማይፈጠር እናትም፣ መነሻም ጅማሮም የለውም ራሱ ማለት ነው። ለዛ ነው ሃይማኖተ አበው ወሥጋሰ ፍጡር ውእቱ በውስተ ማዕፀን ወመለኮትስ ይፍጡር ይላል። ሥጋ በማዕፀን ውስጥ የተፈጠረ ነው መለኮት ግን የማይፈጠር ነው ፣ ያልተፈጠረ ነው ብሎ የሚያስቀምጠው ራሱ ማለት ነው። ስለዚህ ለምንድን ነው እንደዚህ አይነት ነገር የተደረገው ስንል፣ ሮሜ ምዕራፍ አራት ቁጥር 17 ላይ ለሙታን ህይወት በሚሰጥና የሌለውን እንዳለ አድርጎ በሚጠራ ባመነበት አምላክ ፊት የሁላችን አባት ነዋል። ፈጣሪ የሌለውን ነገር እንዳለ አድርጎ ነው የሚጠቀመው። ስለዚህ ከአጥቢያ ኮከብ አስቀድሞ ከወድ ወለድኩ የሚለውን ነገር የሚያመለክተው ድንግል ማርያም ማህፀን ውስጥ መፈጠርን ነው የሚያመለክተው ማለት ምክንያቱም ዕብራውያን ምዕራፍ አንድ ቁጥር አምስት ላይ አንተ ልጄ ነህ እግዚአብሔርም ማለኝ አንተ ልጄ ነህ እኔ ዛሬ ወለድኩ፣ ይላል እኔ አባት ሆኖ አለው ለእርሱም ልጅ ይሆነኛል አለ። እግዚአብሔርም ማለኝ አንተ ልጄ ነህ እኔ ዛሬ ወለድኩ ሲል ዛሬ የምትለው አሰርተን ፖይንት ታይምን ታመለክታለች። በታይም ውስጥ ነው የተወለደው። ራሱ እግዚአብሔር ሁለት የመቼም ኢየሱስን አልወለደው አንተ ልጄ ነህ እኔ ዛሬ ወለድኩ። ሐዋርያት ሥራ ምዕራፍ 13 ቁጥር 33 ላይም እንደዛ ነው የሚለው ራሱ እግዚአብሔር በሁለተኛ መዝሙር ላይ አንተ ልጅ ነህ እኔ ዛሬ ወለድኩ ያለውን ኢየሱስን ነቢይ አድርጎ አስነስቶ ለእኛ ለልጆቻችን ፈጽሟልና አለ። ኢየሱስን በማስነሳት ነው የትንቢቱ የተፈጸመው ነው የሚለው ኢየሱስን ደግሞ ከድንግል ማርያም ማህፀን ውስጥ ነው ያስነሳው። ሐዋርያ ሥራ ምዕራፍ 3 ቁጥር 26 ላይ ምንድን ነው ባሪያውን ኢየሱስን ላከው ይላል። ራሱ አስነስቶ ላከው ከክፋፋታችሁ ይመለሱ ዘንድ አለ። ከክፋታችሁ ትመለሱ ዘንድ ላከው አለ። ባሪያውን ኢየሱስን አስነስቶ ላከው ይላል። ስለዚህ አስነሳው ከማን ነው ከድንግል ማርያም ማሕፀን ውስጥ ነው። ገላቲያ 4 4 ላይ የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ልጁን ላክ ይላል። አንተ ልጅ ነህ እኔ ዛሬ ወለድኩ የሚለው ዛሬ የምትለው አሰርተን ፖይንት ታይምን ነው የምታመለከተው። ምክንያቱም እንትን ላይ ስትመለከቱት ዛሬ የምትለው አሰርተን ፖይንት ታይምን ነው የሚያመለክተው ልክ የሉቃስ ወንጌል ምዕራፍ ለቁጥር 11 ላይ ዛሬ በዳይት ከተማ መድኃኒት እርሱም ክርስቶስም ጌታ የሆነ ተወልዶላችኋል፣ ነው የሚለው። ዛሬ አሰርተን ፖይንት ታይምን ነው የሚያመለክተው። በጊዜ ውስጥ ነው። ዛሬ ወለድኩ የሚለ ወለድኩ ማለት ምን ማለት ነው ሲባል፣ ወለድኩ ማለት ፈጠርኩ ማለት ነው። ትንቢተ አሞጽ ምዕራፍ አራት ቁጥር 13 ላይ እነሆ ተራሮችን የሰራ ይላል። ተራሮች የተሰሩ ነገሮች ናቸው። ነገር ግን መዝሙረ ዳዊት ምዕራፍ ዘጠና ቁጥር 2 ላይ ተራሮች ሳይወለዱ ይላል። ያ ማለት ተራሮች ሳይፈጠሩ ማለት ነው ትርጉሙ። ስለዚህ አንተ ልጅ የኔን ዛሬ ወለድኩ ሲባል እግዚአብሔር መንፈስ ስለሆነ ጾታም ስለሌለው ወንድም ሴትም ስላልሆነ ወለድኩ የሚለው ቃል ፈጠርኩ በሚለው የመጣ ነው ማለት ነው። ልክ ኦሪት ዘዳግም ምዕራፍ 32 ቁጥር 15 ላይ የእብራይስ ጥንዩት የፈጠረውን አምላክ ተወ ይላል ሙሴ ሲናገር የፈጠረውን አምላክ ተወ ማን ነው? የእስራኤል ሕዝብ የፈጠረውን አምላክ ተወ አለ። ከዛ በኋላ ለእስራኤል ደግሞ ሲናገር ኦሪት ዘዳግም ምዕራፍ 32 ቁጥር 18 ላይ የወለደህን አምላክ ተውክ ይላል። ስለዚህ የወለደህንና የፈጠረህን የሚለው ነገር ተለዋዋጭ ቃል ሆኖ ነው የሚመጣው። ምክንያቱም ፈጣሪ ጾታ የለውም፣ ወንድም ሴትም አይደለም። እዛው ላይ ዘዳግም 32 ቁጥር 6 ላይ የገዛ አባት አይደለምን የፈጠረህና የመሰረተ እርሱ ነው ይላል። በዕብራይስጥ አብ ማለት አባት የሚለው የፈጠረ የሚለው የግስ መደብ በራሱ አምላክ አባት የተባለበት ስለፈጠረ መሆኑ በግልጽ ተቀምጧል። ለዛ ነው አብ የሚለው ቃል በሰዎች ላይ መነሻ ቅጥያና በማጫፈር የሚመጣው። ለምሳሌ አብያህ ማለት ያህዌ አባቴ ነው የሚል ነገር። አንደኛ ዜና መዋዕል ሶስት አስርን እዩት። ራሱ በመድረሻ ቅጥያ ላይ ራሱ ዮአብ የሚባል ሰው ነበር። ራሱ ያህዌ አባት ነው ማለት ነው። ራሱ ኖርማሊ ሁለተኛ ሳሙኤል ምዕራፍ ሁለት ቁጥር 14 ላይ ታገኙታላችሁ ማለት ነው። ትንቢተ ሚልክያስ ምዕራፍ ሁለት ቁጥር 10 ላይ ለሁላችን አንድ አባት ያለ አይደለምን አንድ አምላክስ የፈጠረን አይደለምን አለ። አባት የሚለው እዚህ ጋር የተጠቀመበት ቃል የዕብራይስጡ አብ እያለን የሚጠቀመው ስለዚህ አብ ማለት የፈጠረ ነው። አንድ አምላክ መፍጠሩን ነው የሚያሳየው። ዮሐንስ ወንጌል ምዕራፍ 8 ቁጥር 41 ላይም አንድ አባት አለን እርሱም አምላክ ነው ያሉት፣ አንድ አስገኛ አለን አንድ ኦሪጂኔተር አለን ነው የሚሉት። ኤፌሶን ምዕራፍ 4 ቁጥር 6 ላይም አንድ አምላክ የሁሉም አባት አለን የሚል። የሁሉም የተባለው ማን ነው? አብ ነው የሁሉም አባት። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬና ወደ አምላካችሁ ወደ አባቴና ወደ አባታችሁ የሐዋርያትም የኢየሱስም አባት የሆነው አንድ አምላክ የሁሉም አባት አለ ብሎ የሚያስቀምጠው ፓቴር ማለት በግዕዝ አብ ማለት ሲሆን በግሪከኛ ፓቴር ማለት በግዕዝ አብ ማለት ሲሆን አባት ማለት ነው ትርጉሙ። ይህ አንድ አምላክ ሲሆን ሁሉ በሚለው ገላጭ ቅጽል ውስጥ ሕያው ማንነት ያላቸው ፍጥረታትን ያካትታሉ ማለት ነው። ኢዮብ ምዕራፍ 38 ቁጥር ሰባት ላይም አጥቢያ ኮከቦች በአንድነት ሲዘምሩ የአምላክ ልጆች ሁሉ እልል ሲሉ አለ። መላእክት ምን ተብለዋል? የአምላክ ልጆች ተብለዋል። ለምንድን ነው የተባሉ? ሲባል ያለ እናት ያለ አባት ስለፈጠራቸው ማለት ነው። የሉቃስ ወንጌል ምዕራፍ 3 ቁጥር 38 ላይ አዳም የእግዚአብሔር ልጅ ተብሏል፣ የአምላክ ልጅ ተብሏል። ለምን? ያለ እናት ያለ አባት ስለተፈጠረ ማለት ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 35 ላይ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላላል። ድንግል ማርያም የወለደችው ከእሷ የተወለደው ቅዱስ ምን ተብሏል? የአምላክ ልጅ ተብሏል ማለት ነው። የሚወለደው የሚለው የገባው የግሪከኛው ቃል ጌኖሜኖን ነው። የሚለው ከእርሷ ከአንቺ የሚሆነው የሆነው ሆነ ከሚል ነው። ጌኖማይ ከሚል ነው የመጣው ሆነ ከሚል ነው። ድንግል ማርያም ማህፀን ውስጥ የተፈጠረው ነገር ያለ አባት የተፈጠረው ያለ አባት ስለተፈጠረ የአምላክ ልጅ ተብሏል። ያ ማለት ምንድን ነው? አናሎጂካል ኤክስፕሬሽን ነው። አናሎጂካል ተርም ነው ራሱ መጽሐፈ ምሳሌ ምዕራፍ 8 ቁጥር 25 ላይ ሲናገር ምን አለ? አንድምታው ምን ይላል? ተራሮች ገና ሳይመሰረቱ ወለደኝ ይላል። ግሪክ ሰብጀንት ላይ ወለደኝ የሚለው ግሪክ ሰብጀንት ያለው አይ ቲንክ ተወለድኩኝ ነው የሚለው የዕብራይስቱ ላይ መጽሐፍ ምሳሌ ምዕራፍ 8 ቁጥር 25 ላይ አንድምታው ሲናገር ወለደኝ ስለስጋ ፈጠረኛ አልኩኝ አለ። ስለስጋ ነው የሚያወራው ወለደኝ ማለት ሃይማኖት አበው ምዕራፍ 32 ቁጥር 18 ላይ ወለደኝ ማለት የእግዚአብሔር ልጅ ስለመሆኑ ፈጠረኝ ማለት ሰው ስለመሆኑ ይተረጎማል። ድንግል ማርያም ማጽኑ ስለፈጠረው ነው ወለደኝ የሚለው ነገር ማለት ነው ተብሎ የተቀመጠው። ስለዚህ ወለደኝ ማለት ፈጠረኝ ማለት መሆኑን ብቻ መናገሩ ሳይሆን የእግዚአብሔር ስለ የእግዚአብሔር ልጅ ስለመሆኑ በማለት ልጅነት ፍጥረት መሆኑን ማሳየቱ ነው። ቶርቱሊያኖስ ወይም ደግሞ ቶርቱሊያም ራሱ እንደዛ ነው የሚናገረው ራሱ እኔን ወለደኝ ማለት እርሱ ፈጠረኝ ማለት ነው ብሎ አስቀምጦታል። ራሱ ቱርቱሊያ በመጽሐፉ ላይ ማለት ነው። እዮብ ምዕራፍ 38 ቁጥር 28 ላይ በእውኑ ለዝናብ አባት አለውን ወይስ የጠል ነጠብጣብ የወለደ ማን ነው ይላል። እዚያን አንቀጽ ላይ አባት ተብሎ በብራይት የተከበው ቃል አብ ነው። ስለዚህ አብ ማለት ባለቤት፣ አስገኝ፣ ምንጭ ማለት ነው። ምክንያቱም ዝናብ በእውኑ ለዝናብ አባት አለውን ሲል ለዝናብ አስገኝ፣ ለዝናብ ምንጭ፣ ለዝናብ ባለቤት አለ ወይ? የወለደ ሲባል ደሞ የፈጠረ ማለት ነው። ሌላ እንረዳው። ያን ከተረዳን ቆላሲስ መራፋን ቁጥር ሶስት ላይ የጌታችን የኢየሱስ አባት እግዚአብሔርን ሁል ጊዜ እናመሰግናለን ማለት ምን ያሳያል? ኢየሱስ የእግዚአብሔር ፍጡር መሆኑን ያሳያል ማለት ነው። ኢየሱስ የእግዚአብሔር ልጅ፣ እግዚአብሔር ደግሞ የኢየሱስ አባት ተብሎ የተቀመጠው ማለት ነው። ኢየሱስ እግዚአብሔር ቢሆን ኖሮ አብ የእግዚአብሔር አባት ይባል ነበር። እንደዛ ነገር ይገኝ ነበር። ግን የእግዚአብሔር ልጅ የሚል ነው ነገር ያለው። የኢየሱስ አባት ማን ነው ስንላቸው እግዚአብሔር ነው ይሉናል ኢየሱስ ራሱ ራሱ የራሱ አባት ካልሆነ አባቱ እግዚአብሔር ከሆነ ኢየሱስ እግዚአብሔር አይደለም ማለት ነው ሃይማኖት አቦ ምዕራፍ 79 ቁጥር 21 ላይ ተመለከቱት በአባቴ ስም የምሰራቸው ስራዎች ምስክሮች ናቸው ያለ ማን ነው ከእግዚአብሔር በስተቀር አባት የሚለው ማንን ነው ማንንም አይደለም ማለት ስለዚህ አባቴ የሚለው እግዚአብሔርን ከሆነ ኢየሱስ አብ ካልሆነ አባቱ ደግሞ እግዚአብሔር ከሆነ ኢየሱስ እግዚአብሔር አይደለም ማለት ነው መጽሐፈ ሚስጥር ምዕራፍ 29 ቁጥር 53 ላይ አባ ጊዮርጊስ ዘጋሥጫ ሲናገር ምናለ አለ፣ አብ ከዘላለም እስከ ዘላለም እግዚአብሔር ይባላል። ለአብ ከእግዚአብሔር ሌላ ስም አናገኝለትም አለ። ስለዚህ ራእየ ዮሐንስ ምዕራፍ 14 ቁጥር 1 ላይ በጉ በጽዮን ተራራ ቆሞ ነበር ከእርሱ በጽዮን ተራራ ቆሞ ነበር ከእርሱ ጋር ስሙና የአባቱ ስም የተጻፈላቸው 144 ሺ ነበረዋል። ስሙ ኢየሱስ የአባቱ ስም ማን ነው? ከእግዚአብሔር ሌላ ስም አናገኝለትም አለ። ያህዌ ነው ስሙ ያብስ ስለዚህ ያንን የሚያመለክ ስራ ተቅዳሴ ደግሞ ምዕራፍ 5 ቁጥር 36 ላይ የኢየሱስ አባት እግዚአብሔር አንድ ነዋል ዘዳግም 6 4 ላይ ያለው ማለት ነው። የኢየሱስ አባት ነው አንድ እግዚአብሔር የተባለ የኢየሱስ አባት እግዚአብሔር አንድ ነው። ሁለተኛም አይደለም፣ ሶስተኛም አይደለም፣ አይጨመርበትም ማለት በቃ አለቅ አንድ ነው። ሥራ ተቅዳሴ ምዕራፍ 5 ቁጥር 33 ላይም የኢየሱስ አባት በሚሆን ፍጥረትን ሁሉ በፈጠረ በአንድ አምላክ እናምናለና ስለዚህ አንድ አምላክ የሚባለው አንድ እግዚአብሔር የሚባለው ኢየሱስ ክርስቶስን ሲልክ የነበረው ነው። የኢየሱስ አባት እግዚአብሔር ከሆነ እርሱ አንድ እግዚአብሔር ከሆነ ይህ አንድ አምላክ የኢየሱስ አባት ከሆነ ከኢየሱስ አባት ውጭ ሌላ አምላክ ከሌለ ኢየሱስ እግዚአብሔር በፍጹም አይደለም ማለት ነው። እግዚአብሔር የሚለው አብ ስለሆነ እግዚአብሔር አብ የሚል ብዙ ቦታ ላይ አለ። ነገር ግን እግዚአብሔር ወልድ የሚለው ቃል በ325 በኒቅያ ጉባኤ ላይ የተመሰረተ ነው ማለት ነው። ኢየሱስ የአምላክ ልጅ የተባለበት ምክንያት እንግዲህ አንደኛው ስለተፈጠረ እንደሆነ እዚህ ጋር እየተረዳን፣ ኢየሱስ የአምላክ አምላክ ልጅ የተባለበት ምክንያት ስለተመረጠ ነው። ለምሳሌ ኦሪት ዘጸአት ምዕራፍ 4 ቁጥር 22 ላይ ያህዌ እንዲህ ይላል እስራኤል የበኩር ልጄ ነው ይላል። የመጀመሪያ ልጄ ነው ይላል። ኤርምያስ ምዕራፍ 30 ነው ቁጥር 9 ላይ እኔ ለእስራኤል አባት ነኝ ኤፍሬም በኩሬ ነውና ይላል። ኤፍሬም ማለት አጠቃላይ አስራ ሁለቱ ነገደ እስራኤል ለመወከል ይመጣል አንዳንዴ ማለት ነው። እስራኤል ልጅ ሲባልና አንዱ አምላክ አባት ሲባል ቃል በቃል ኑባራዊ ሳየው ፈካራዊ ፈጣሪ እስራኤልን ከግብፅ ሲጠራ ከእርሱ ራቁ፣ በምድረበዳ ለበዓል ይሰዉ ነበር፣ ለተቀረጸ ምስል ያጥኑ ነበር ይላል ኦሲያስ አሥራ አንድ ላይ እስራኤል ሕፃን በነበረ ጊዜ ወደድኩት፣ ልጄን ከግብፅ ጠራሁት አለ። ማን ነው ልጄ የተባለው እዚህ ጋር ብለን ስንል፣ አብዝቼ ብጠራቸው አጥብቀው ከፊቴ ራቁ፣ ለበዓልም ይሰዉ ነበር፣ ለተቀረጸ ምስልም ያጥኑ ነበር። እዚያ እዚህ አውድ ላይ ልጄን ከግብፅ ጠራሁት የተባለው እስራኤል ሆኖ ሳለ የማቴዎስ ጸሐፊ ግን ሕፃኑ ኢየሱስ በሕፃነቱ ጊዜ ግብፅ ሄዶ ሳለ ከዚያ ልጄን ከግብፅ ጠራሁት የተባለው ትንቢት በሕፃኑ እንደተፈጸመ ይናገራል። የማቴዎስ ወንጌል ምዕራፍ ሁለት ቁጥር 14 ላይ እርሱም ተነስቶ ሕፃኑና እናቱ በሌሊት የያዘና ከጌታ ዘንድ ልጄን ከግብፅ ጠራሁት የተባለው እንዲፈጸም ወደ ግብፅ ሄዷል። ስለዚህ ኢየሱስ ልጅ የተባለው የእስራኤል ሕዝብ ልጅ በተባለበት ነው። ያንን ነው የሚያሳየው ራሱ። ምክንያቱም ሆሴዕ 11 1 ላይ ልጄን ከግብፅ ጠራሁት የተባለው መጀመሪያ ለእስራኤል ሕዝብ ይጠቀምበታል፣ በኋላ ላይ ደግሞ ለኢየሱስ ይጠቀምበታል። ታዲያ የአምላክ ልጅ ማለም ማለት ነው ብለን ስንል እዚህ ጋ የባሕርይ ልጅ ማለት አይደለም። ምክንያቱም የእስራኤል የባሕርይ ልጅ አይደለም። ኢየሱስ ልጅ የተባለው የባሕርይ ልጅ ነው ካልን፣ እስራኤልስ ስለምን የባሕርይ ልጅ አንለው? አይ ፈጣሪ እስራኤል ልጅ ያስፋለው ስለመረጠው ነው ካልን፣ አዎ እንደዛ ነው። ኦሪት ዘዳግም ምዕራፍ 14 ቁጥር 1 እና 2 ላይ እናንተ የአምላካችሁ የያህዌ ልጆች ናችሁ፣ ለእርሱ ለራሱ ሕዝብ ትሆኑ ዘንድ ያህዌ አንተ መርጦሃልና። ስለዚህ ምንን ነው የሚያሳየው? መመረጥን ነው የሚያሳየው ትንቢተ ኢሳይያስ ምዕራፍ 42 ቁጥር 1 ላይ ግሪክ ሰብጀንት ላይ እኔ የደግፌ ያስኩት ባሪያ ያይቆ ነፍሴ ደስ የተሰኘችበት ምርጤ እስራኤል በእርሱ ላይ መንፈሴን አድርጋለሁ። እርሱ ለአዛ ፍርድን ያውጣላል። ይሄ የሚያወራው ስለማን ነው? ባሪያ ያይቆብና ምርጤ እስራኤል የሚለው የእስራኤልን ህዝብ ነው የሚያመለክተው። ባሪያ ያይቆ ነፍሴ ነፍሴ ነፍሴ ባሪያ ያይቆብና ምርጤ እስራኤል የሚለው ግሪክ ሰፕቱዋጀንት ላይ ነው ያለው። የማቴዎስ ጸሐፊ ከኢሳያስ 42 አንድ ላይ ጠቅሶ በማቴዎስ ወንጌል ምዕራፍ 12 ቁጥር 18 ላይ እነሆ የመረጥኩት ባሪያዬ ነፍሴ ደስ የተሰኘችበት ወዳጄ መንፈሴን በርሱ ላይ አኖራለሁ የሚለው ለኢየሱስም እንደሚያገለግል ከተናገረ ኢየሱስ የተመረጠ ባሪያ መሆኑን ለማሳየት ነው የመጣው ማለት ነው። ልጅ ማለት የተመረጠ በሚለው ነው የመጣው ማለት ነው። ለምሳሌ ዳዊትን ብንመለከተው መዝሙረ ዳዊት ምዕራፍ ሁለት ቁጥር 7 ላይ ትእዛዙንም እናገራለሁ ያህዌም አንተ ልጄ ነህ የዛሬ ይዛሬ ወለድኩ አለኝ እንዴት ነው ይሄ ጥቅስ ለማን ነው አይሁድ አይኖች የሚረዱ ሲባል ለዳዊት ነው ብሎ ነው የሚያምኑት በንግሥናው ቀን የተነገረ ነገር ነው ብሎ ነው የሚያምኑት መዝሙረ ዳዊት ምዕራፍ 89 ቁጥር 26 ላይ እርሱም አባቴ አንተ ነህ አምላኬ የመድኃኒቴ መጠጋ ይለኛል አለ ዳዊት አባቴ ሲል እግዚአብሔር ደግሞ አንተ ልጄ ነህ አለው ይላል ማንን ዳዊት ነገር ግን ዕብራውያን 55 ላይ 55 ላይ ምንድን ነው የሚለው? እንዲሁም ክርስቶስ ደግሞ ሊቀ ካህናት ሲሆን ራሱን አላከበረም፣ ነገር ግን አንተ ልጄን እኔ ዛሬ ወለድኩ ያለው እርሱን ነው ይለናል። ከዚህ ከዚህ ጥቅስ የምንረዳው ነገር ምንድን ነው? አንተ ልጄን እኔ ዛሬ ወልጅ ወልጃለሁ የሚለው ነገር ምርጫን ነው የሚያሳየው ማለት ነው። ምክንያቱም አንደኛ ነገሥት ምዕራፍ 11 ቁጥር 34 ላይ ትእዛዜና ሥርዓቴን ስለጠበቀው ስለመረጥኩት ስለ ባሪያዬ ስለዳይት ግን በእድሜ ሁሉ አለቃ አደርጋለሁ አለ። ስለመረጥኩት ይላል። ስለዚህ ከዚህ አንጻር መመረጥን ነው የሚያሳየው። ለዛ ነው የሉቃስ ወንጌል ምዕራፍ 9 ቁጥር 35 ላይ ከደመናው የመረጥኩት ልጄ ይህ ነው እርሱን ስሙት የሚል ድምፅ መጣ ይላል። መቼም አምላክ አምላክን አይመርጥም። መራጭ አምላክ ሲሆን ተመራጭ ደግሞ የግድ ፍጡር ነው የሚሆን። ምክንያቱም አንድ ማንነት ከመመረጡ በፊት ያ የተመረጠን ነገር አይደለምና። ኢየሱስ በእርግጥ ለእስራኤል ልጆች መልእክተኛ የሆን ዘንድ አምላክ የመረጠው እንደሆነ ይናገራል። ሐዋርያ ሥራ ምዕራፍ 3 ቁጥር 20 ላይ አስቀድሞ ለእናንተ የመረጠውን ኢየሱስ ክርስቶስን እንዲልክላችሁ አጢአታችሁ ይደመሰስ ዘንድ ንስሓ ግቡ፣ ተመለሱ ይላል። የመረጠው ኢየሱስ ክርስቶስን የሚለውን ይሰመርበት። ሲቀጥል በአንደኛ ዜና መዋል ምዕራፍ 22 ቁጥር 9 ላይ እነሆ የዕረፍት ሰው የሚሆን ልጅ ይወለድልሃል፣ በዙሪያ ካሉ ከጠላቶቹ አሳርፈዋለሁ፣ ስሙ ሰለሞን ይባላል አለ። ከዛስ ቁጥር 10 ላይ እርሱ ለስሜ ቤት ይሠራል፣ ልጅም ይሆናል፣ እኔም አባት ሆኖአለሁ የመንግሥት ዙፋን በእስራኤል ላይ ለዘላለም ለማጸናው አለ አለ። ስለማን ነው የሚያወራው? ስለ ሰለሞን ነው። ስሙ ሰለሞን ይባላል እያለ ነው። ነገር ግን ዕብራውያን ምዕራፍ 1 ቁጥር 5 ላይ የዕብራውያን ጸሐፊ እኔ አባት ሆኖ አለው እርሱም ልጅ ይሆነኛል ያለው ኢየሱስን እንደሆነ ተናግሯል። ለኢየሱስ እንደሆነ ተናግሯል። ያዌ ስለ ሰለሞን እኔ አባት ሆኖ አለው እርሱም ልጅ ይሆነኛል ሲል ቃል በቃል ኑባራዊ ሳይሆን ፍካራዊ እንደሆነ ሁሉ ስለ ኢየሱስም እኔ አባት ሆኖ አለው እርሱም ልጅ ይሆነኛል ያለው እማራዊ በፍጹም አይደለም። ፍካራዊ ነው። መመረጥን ነው የሚያሳየው። ምክንያቱም ኢየሱስ ልጅ የተባለው ሰለሞን በተባለበት ስሌት ስለሆነ ማለት ነው ከመላእክት መካከል አንተ ልጄ ነህ የዛሬ ወልጅ አለው። እኔ አባት ሆኗለሁ እርሱ ልጅ ይሆነኛል ያለው ማንም ባይኖርም ከሰው መካከል ግን ዳዊትን አንተ ልጄ ነህ የዛሬ ወልጅ አለው ብሎታል። ሰለሞን ደግሞ እኔ አባት ሆኗለሁ እርሱ ልጅ ይሆነኛል ብሏል። ዋናው ጸሐፊው ሊያስተላልፍ የፈለገው መልእክት ኢየሱስ መልአክ እንዳልሆነ ለማስተላለፍ ነው። ይሄ ነው ራሱ ማለት ነው። ሰለሞን ደግሞ አምላክ በራሱ ዙፋን ላይ ተቀምጦ በእስራኤል ላይ ነክ ዘንድ መርጦታል ና ይላል አንደኛ ዜና መዋል ምዕራፍ ሀያ ስምንት ቁጥር አምስት ላይ በያህዌ መንግሥት ዙፋን ላይ ተቀምጦ በእስራኤል ላይ ይነግስ ዘንድ ልጄን ሰለሞንን መርጦታል። ማንም ሰለሞን ስለዚህ ሰለሞን ስለተመረጠ ልጅ ተብሏል ማለት ነው። ለዛ ነው ሉቃስ ወንጌል ምዕራፍ አንድ ቁጥር 32 ላይ እርሱ ታላቅ ይሆናል የልዑል ልጅም ይባላል፣ ጌታ አምላክም የአባቱ የዳይትን ዙፋን ይሰጠዋል። ኢየሱስ በራሱ ንግስና ያለው ንጉስ ሳይሆን ጌታ አምላክ በሱታ የሰጠው ስለሆነ የእርሱ ልጅነት ለአምላክ የተመረጠ ባሪያ በመሆኑ ነው። በእርግጥ ኢየሱስ የአምላክ ምርጫ ስለሆነ የአምላክ ምርጥ ተብሏል። ዮሐንስ ወንጌል ምዕራፍ 1 ቁጥር 34 ላይ እኔም አይቻለሁ እርሱ የአምላክ ምርጥ እንደሆነ መስክሬ ያለው አለ። ኮዴክስ ሲናቲከስ ፓፒረስ 5 እና ፓፒረስ 106 ላይ እንደዛ ነው የሚናገረው። የአምላክ ምርጥ ይለዋል ማለት ነው። ኮዴክስ ቫቲካንስ ላይ ደግሞ የአምላክ ልጅ ይለዋል ማለት ነው። ሁለቱ ያላቸው ልዩነት ያ ነው። ግን ዮሐንስ የትኛው ነው በትክክል የተናገረው የሚለው ያው ኦሪጂናል አውቶግራፊ ስለሌለ ለሱ ሌላ አርስት ነው ራሱ የሉቃስ ወንጌል ምዕራፍ 23 ቁጥር 35 ላይ እርሱ በአምላክ የተመረጠ ክርስቶስ ከሆነ ራሱን ያድን እያሉ ያፌዙበት ነበር። ኢየሱስ የተመረጠ መሆኑን ባጭሩ መረዳት እንችላለን ማለት ነው። የብላቴና መባሉ አሁን ለምሳሌ ሉቃስ ወንጌል ምዕራፍ 23 ቁጥር 35ን ካየን ኢየሱስ ምን ተብሏል? ሐዋርያ ሥራ ምዕራፍ 3 ቁጥር 26 ላይ ለናንተ አስቀድሞ አምላክ ብላቴናውን ኢየሱስን አስነስቶ ይላል። ብላቴናውን የሚለውን ባሪያውን ነው የሚለው የ አይ ቲንክ የ ኢናይቪ ያው ራሱ ማለት ነው ግን ብላቴና በሚለው ራሱ ቢመጣም አሁንም ባሪያ ከሚል አያመልጥም። ለምሳሌ ሉቃስ ወንጌል መራፋ አንድ ቁጥር 54 ላይ ምንድን ነው የሚለው? ምዕረት እዚህ እያለው እስራኤልን ባሪያው ብላቴናውን ረድተል ይላል። እስራኤል ምን ተብሏል? ብላቴና ተብሏል። ያ ማለት የተመረጠ መሆኑን ያሳያል። የሉቃስ ወንጌል መራፋ 1 ቁጥር 69 ላይ በብላቴናው በዳዊት ቤት የመዳንን ቀን አስነስቷልና ማን ነው ብላቴና ያለው? ዳዊትን ነው። ማን ነው ያለው? እስራኤልን ነው። ስለዚህ ኢየሱስ ብላቲና መባሉ የተለየ ነገር አያደርገውም። የባህሪ ልጅ የሚለውን አያሲዝም ማለት ነው። ኢንሻአላህ በክፍል ሁለት ደግሞ እንቀጥላለን። ለዛሬ በዚህ ይብቃን። ወሰላሙ ዐለይኩም ወራህመቱላሂ ወበረካቱ አላህ